ትላንት ነው። ትንሽ ወፈረሻል። አንቺ እኮ ግን ምንም ነገር ለእኔ ማለት ከበፊቱ ፍቅረኛሽ ጋር ለምንድን ነው መግባባት ስላልቻለ? በምን በምንድን ነው ያልተግባባት መናገር አይጠበቅ? ጥፋቱ የማን ይመስልሻል? ነው ግን መግባባት ስላልቻለ በማታውቂው ነገር ላይ አቋርጠሽ ዝም ብለሽ ሰው መግባባት ሳይችል ይቀራል? ነው ለመናገር አይጠበቅብም? እንዴት ተግባባችሁ? መጀመሪያ ታዲያ እንዴት ተግባብታችሁ ታዲያ አንድ ላይ ሆናችሁ ጊዜ የሚያመጣው ነገር እኮ አይታወቅም። ጊዜ ምን አመጣባችሁ? ከዛ እንዴት ላይ ያያቸውን ለመናገር እንዳፈለች መግባባት አልተግባባንም ቀረ ሁሉም ሰው ሳይግባባ ነው የሚቀረ? ፍሪጅ ልትገዢ ገብተሽ ነው ሙላልኝ ጋላሪ ሞላሊ ሌላ ነገር እያወሩ ነው። መልሽ ብቻ እሺ፣ ችግር የለም ለእኔ። ልክ ሞላልኝ ስትል ዲአክቲቬት አደረግከው ምናምን።

እኔ እኔ ደግሞ ሴቶችዬ እያልኩ ነው የምጀምረው። አሁን ሴቶችዬ እንግዲህ ለእኔ ለእኔ ሲሆን እንኳንም አወጣ እንኳንም የዛን ያየሁ ከዛ ትሞላለች ከሞላት ብለህ ዲአክቲቬት አደረገው። ኧረ መጀመሪያ እስኪ ሰው በሰው ሰባት ዊን አለኝ። ወይኔ እንዳይወሰድብኝ። እሱ ሁለት ዊን አለው። እኔ ጋር ስትመጪ ማወቅ ነበረብሽ፣ በአንድ እንደሚወሰድ። እኔ ሚኒሊክ አለኝ። ለኔ መስጠት ስለማይፈልግ ነው እንጂ ቤተሰብ አለኝ። እኔ ጋር ዘጭ ቤተሰብ አለኝ፣ የተጠባበቁሽ ነው። ኧረ ዝም በል! ኧረ ዝም በል! ሰላም ልግባ

ሚኒሊክ

የተኛ ነበረ። አሁን ሌላ ጠንሳ ነ ኧረ አልጠበሰችም። ይሻል ሲገኝ ምን ያስከፋል? እኔማ እኮ የእኔ ዘፈን እኔ እኮ የለ ይሄ ዱባይ ሄደው ይሄ አሁን በወር አርባ ሺህ ብር ሰ- ሃምሳ ሺህ ብር ይከፈላቸዋል። እሱን ካወቁት በኋላ ካጤኑ፣ በደምብ ካዩ በኋላ የትም ብትሄድ እራስን እንትን ካልኩ በኋላ ችግር የለውም። አብዛኛው ወጣትም አሁን የሀገሬ ልጆች ያድርሲ ነይ የለ አብዛኛው ዱባይ ነው ያሉት። ቢቢ አይደፍሉም እኔ ግን ኢትዮጵያዊ በስመ አብ የሌለበት የለም። እግዚአብሔር የትም ግቢ። ቻይና ውስጥ ግን ብዙ ይሉ ቻይና ውስጥ ያሉት አፍሪካውያን ናቸው። በጣም ይነግዳሉ ስለሚፈቀድላቸው ሀገራቸው ቻይና ውስጥ ስለሚመጡ ነው፣ አይደለም ሀገራቸው እቃ እቃ አንደኛ ግን እኔ ማርያምን ነው የምልሽ። እኔ በቃ ብዙ ቦታዎች ገብቼ ማለት ነው ሶስት ሰው በቃ ሶስት እዚህ ክፍል ውስጥ ሶስት ሰው ብቻ ነው አለ የተባልኩበት ክፍል ገብቼ ራሱ አለ ብቻ። እኔ ደግሞ ያላየሁት እንትን ቻይና ውስጥ ቻይና ውስጥ አፍሪካ ያናቸው ያሉት ይጭናሉ። እኛ ሀገር ተመሳሳይ እቃ አይፈቀድማ። እነሱ ጋር ግን ተመሳሳይ እቃ አስር ደርዘን ሀያ ደርዘን እስከ ሀምሳ ደርዘን ይልካሉ። ኮ ቻይና ዱባይ ምናምን ነገር እነዚህ ሀገራትን ኮ ኬሽ ምናምን ነገር በኋላ ጸዲ ሀገር እኮ ልታስመች ትቻለች። ለእኔ አሁን ኢሮፕ የሚፈቅዱልኝ ከአንድ ሀገር በኋላ የሚፈቅዱልኝ የቱርክ ያስፈልገኛል። የቱርክ ከተመታልኝ ያኛውን ይሰጡኛል። ግን አብዛኛውን ጊዜ የሚሰጡ አለ ትዳር በትዳርም ግን እኔ ሞክሬ የነበረ ሆኑ ለማለት ለሪስ ሳይሆን ግዴታ የትዳር ሰርተፍኬት መኖር አለበት። የትዳር ሰርተፍኬት ነበረኝ ነበረ ባንክ ስቴትመንት ተገጠሙ ወይ? ብቻ ኢሮፕ ብትገባ አሪፍ ነው። ከበደ እንዴት ኢሮፕ ነው ያለው? እዛ ነው። አዎ። እና በቃ ምን እዛ እባክህ